ከሚሴ ውጥረት አለ። ብልጽግናም ሌላ ጦርነት እየፈጠረ ነው ተብሏል። መረጃውን ይዘናል። አንድ ወር እየደፈነ ያለው ዘመቻ አንድነት እንደቀጠለ ነው። ጎጃም ከፍተኛ ጀብድ እንደተፈጸመ ተሰምቷል። ሰራዊቱም በገፍ ፋኖን እየተቀላቀለ ነው። በወሎም አንድ ሻምበል ጦር ተደምስሷል። ሸዋም አስገራሚ ታሪክ ሰርቷል። የየቀጠናውን ዝርዝር የውጊያ መረጃ እንነግራችኋለን። ፋኖን እንደ ተቋም ለማስቀጠል ተላላኪዎቹን ማስወገድ ይገባል ተብሏል። በቆይታችን እናስደምጣችኋለን። ሰላም ጤና ፍቅር በያላችሁበት ይድረሳችሁ። ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ ብትሰሟቸው እናንተን ይመጠናሉ ብለን ያዘጋጀናቸውን። እነዚህንና መሰል መረጃዎች እንደሚከተለው በዝርዝር ይዘን ስንቀርብ የሚባክኑ ደቂቃዎች እንደማይኖሩ በመተማመን ነው። አብራችሁን ቆዩ። የብልጽግናው መንግስት መከላከያ ከኦነግ ጋር በመቀናጀት በከሚሴ ህዝብን ለማስጨፍጨፍ መዘጋጀቱ ታውቋል። የኦነግ ኃይሎች በአካባቢው በነፃነት እንዲንቀሳቀሱ የፈቀደው የአማራ ብልጽግና ሌላ ጦርነት ለማዋለድ ተዘጋጅቷል ተብሏል። የአማራ ፋኖ በአጣይና በአንጾኪያ አካባቢ ጠንካራ እንቅስቃሴ እያደረገ መሆኑን ተከትሎ ከተሞች መጠነኛ እረፍት ላይ መክረማቸው ይነገራል። ይህ እረፍት የነሳው አገዛዙ በከሚሴ በሰንበቴ አጣይና መኮይ ከተሞች ጦርነት በመቀስቀስ ንጹሐንን ለመጨፍጨፍ አቅዷል ነው የተባለው። አዲስ አበባ ተይዘው ለታሰሩ የአማራ ምሁራን ሳይቀር ምስ ክር እየተመለመለ የሚሄደው ከኦሮሞ ብሔረሰብ ዞን እንደሆነ ይታወቃል። የብልጽግና መንግስት በከሚሴ ከተማ ለጸጥታ ስራ የሚል ምክንያት ፈጥሮ ባጃጅና ሞተር ሳይክል አሽከርካሪዎች እንቅስቃሴ እንዲያቆሙ አዟል። በአካባቢውም ከፍተኛ ውጥረት እንዳለ ተጠቁሟል። ዘመቻ አንድነት በጎጃም ቀጠና ተጠናክሮ እየተካሄደ ነው ተብሎ አለ። ተከታታይ ቀናት ውጊያ እያካሄደ ያለው የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ልዩ ተወርዋሪ ሰንጥቅ ሻለቃ ወደ ጃዊ ፈንደቃ ከተማ በመግባት በሚሊሻና ፖሊስ አባላት ላይ ጥቃት ፈጽሟል። የፋኖ ጦር አባላቱ ወደ ከተማዋ ዘልቀው በመግባት ከሶስት በላይ የሚሊሻ ኃይሎች ላይ እርምጃ የወሰዱ ሲሆን በርካቶችን ቁስለኛ እንዳደረጉ ታውቋል። ሌላው በመተከል አውራጃ የተንቀሳቀሰው የጠላት ኃይል ህዝባዊ ቁጣን በቀሰቀሰው ማህበረሰብ ተከቧል ተብሏል። ከአንድ ሳምንት በላይ የወሰደው የመንግስት ራዊት ወረራ ባደረሰው መጠነ ሰፊ ጥፋት የህዝቡን ቁጣ ቀስቅሶ የገባው ኃይል ሊወጣ ያሰበበትን መንገድ በማዕበል በመዝጋት እያስጨነቀው ይገኛል። ሌላው አንድ የሻለቃ አጃቢ የነበረ የመከላከያ አባል አገዛዙን በመክዳት የአማራ ፋኖ በጎጃም አራተኛ ክፍለ ጦር ኤፍሬም አለምነህ ነህ ብርጌድን ከነሙሉ ትጥቁ መቀላቀሉን የአማራ ፋኖ በጎጃም ጃዊ መተከል አራተኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ያዕቆብ ጌታውን ገልጿል። የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር አቤ ጉበኛ ብርጌድ በዘህብ ስት ቀጠና ከሚገኘው 99 ክፍለ ጦር ሁለተኛ ሬጅመንት ሶስተኛ ሻለቃ ያገዛዙ አፍ ቀጥፋኝና ገዳይ ስርዓት በቃን ብለው የአቤ ጉበኛን ብርጌድ የተቀላቀሉ አባላት እንዳሉም ታውቋል። ምክትል አስር አለቃ አቡሻ ጉደታና አስር አለቃ ቻሌ አለምነህ የተባሉ አገዛዙን ከርተው ፋኑን መቀላቀላቸው የአማራ ፋኑ በጎጃም ምክትል የህዝብ ግንኙነት ኃላፊ ፋኖ እስቲ በላለሙ ገልጿል። ዘመቻ አንድነት በወሎ ቤተ አማራ ግንባርም ድሎችን እያስመዘገበ ቀጥሏል። እዙ አንድ ሻምበል አድማ ብተና ሙሉ ለሙሉ መደምሰሱ ተናግሯል ተጠናክሎ በቀጠለው ዘመቻ አንድነት የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድ ከሐውጃኖ ክፍለ ጦር አራተኛውን ጭፍቅ ሻለቃና አሳምነው ክፍለ ጦር አምስተኛ ሻለቃ አንዳንድ ሻምበል በጥምረት በሰሩት ተጋድሎ ታላቅ ድል መጎናፀፋቸውን የአማራ ፋኖ በወሎ የህዝብ ግንኙነት መምሪያ ኃላፊው ፋኖ አበበ ፈንታው ገልጿል አንድ ሰዓት ከሀያ ደቂቃ በፈጀ ፈጣን ማጥቃት ወልዲያ ከተማ ገብርኤል ተራራ ላይ ኮንክሪት ምሽግ ሰርቶ የተቀመጠን አንድ ሻምበል አድማ ብተና ወዳድር ኃይል በጀግኖቹ ሙሉ ለሙሉ ተደምስ ተደርሷል ነው የተባለው። ከሁለቱ ሻለቆች አንዳንድ ሻምበል በጣምራ በፈጸሙት አስደናቂ ፈጣን ማጥቃት በኃይል ታፍነው የሰለጠኑ በቅርቡ ተመርቀው የተመደቡ አንድ ሻምበል አድማ ብተና ሙሉ ለሙሉ በመደምሰስ ወልዲያ ከተማ በመግባት ሌላ ተጨማሪ ጀብድ የፈጸሙ ሲሆን ወልዲያ ከተማ መሽጎ የነበረ የጸጥታና የፖለቲካ እንዲሁም ከፍተኛ የዙፋን ጠባቂው ሰራዊት ጀነራሎች በበርካታ ፓትሮሎች በብረት ለበስ እና ዙ 23 ታጅበው ወደ ጭፍራ ፈርጥጠዋል ብለዋል። በተጋድሎ ከ40 በላይ ኃይል ሲደመሰስ ከሀያ ያላነሰ ቁስለኛ ገደል ገብቶ እየተለቀመ ወልዲያ ሆስፒታል ገብቷል። ጀግኖቹ ባደረጉት ተጋድሎ አንድ ብሬን፣ 25 ክላሽ፣ ከ200 በላይ የብሬን ጥይት፣ ከ1500 በላይ የክላሽ ጥይት፣ 56 የክላሽ ካዝናና 20 ቦምብ፣ 9 ሳምሰንግ የእንጅ ስልክ፣ በርካታ የወገብ ትጥቅ፣ ወታደራዊ ሻን፣ የዝናብ ልብስና ሚሊታሪ ማርከዋል። ንጉሥ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ደግሞ አማራ ሳይንት የወረዳው ከተማ ሞጫ ነሆር የሚባለው ልዩ ቦታ ላይ የመሸገውን ቅጥረኛውና ከአማራነት ክብሩ የወረደው የሚሊሻ አባላት ላይ ጉዳት አድርሰዋል። በተፈጸመው ጥቃት እርምጃ የተወሰደባቸውና የቆሰሉ የሚ አባላት በርካታ እንደሆኑ ተነግሯል። በዋሩ ግንባር ውቅር በሚባለው ቦታም ረጅም ሰዓት የወሰደ ከባድ ውጊያ የተደረገ ሲሆን የኦህዴድ ብልጽግና የዙፋን ጠባቂ ወራሪ ሀይል ሰብ አዊ ኪሳራ ደርሶበታል ተብሏል። በዚህ ግንባር የመንግስት ጦር አባላት መካከል አምስቱ እስከ ወዲያኛው ተሸኝተዋል። ቁጥሩ ያልታወቀ ቅጥረኛ ደግሞ ቁስለኛ ሆኗል ነው የተባለው። በተለያዩ ግንባሮች የውሻ ሞት እየሞት ያለው የወንጀለኛው ቡድን ብልጽግና ስልጣን ጠባቂ ሀይል ደመከልብ ከመሆን የዘለለ ሚና እንደሌለው ተነግሯል። ይህ በእንዲህ እንዳለ በጓሜዳ ግንባር ኮክ በተባለች ቦታ በተደረገ ያደረገው ውጊያ የታቦር ተራራ አናብስ ጠላት ምሽጉን ለቆ ወደሌላኛው ምሽግ እንዲሰበሰብ አድርገውታል። በተለያዩ አውደ ውጊያዎች የሽንፈት ጽዋን ከመጎንጨት ውጭ አማራጭ የሌለው የስርዓቱ በቀለኛ ኃይል በከባድ መሳሪያ የንጹሐን ቤቶችን ሲያቃጠሉ ሉአል ሰባት የንጹሐን ቤቶች ከሙሉ ንብረት ጋር የተቃጠሉ ሲሆን የቀንድ ከብቶችን ቤት ውስጥ እንዳሉ ተቃጥለዋል። የኦህዴድ ብልጽግናው ቡድን በተቻለው መጠን አማራን ለመጨፍጨፍና በኢኮኖሚው ለማድቀቅ አበክሮ እየሰራ መሆኑ ማሳያ ነው ተብሏል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ በዘመቻ ሆነ ተጠናክሮ እንደሚቀጥል ፋኖ አበበ ፈንታው ገልጸዋል። ዘመቻ አንድነት በሸዋም ከአስደናቂ ድሎች ጋር እንደቀጠለ ነው። የሸዋ አማራ ጀግኖችም ባርነት ተጸይፈው ለነፃነት እየተፋለሙ ዛሬም ታሪካዊ ጀብድ ሰርተዋል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ የጠላትን ምሽግ ተሻግሮ ከተማ ውስጥ በመግባት ታሪካዊ ጀብድ ሰርተዋል። በፋኖ ሀምሳ አለቃ ሰለሞን አድነው የሚመራው ሺ አለቃ ሶስት የመንግስት ጦር ወደ ሰፈረበት ቀጠና ተሰብስበው በመግባት በባልጪ ከተማ ፖሊስ ጣቢያና በከተማው መዘጋጃ ቤት ጥቃት ፈጽመዋል። በቦታው የነበረው የብልጽግና መከላከያ ሰራዊትም ከባድ ኪሳራ እንደደረሰበት ታውቋል። ሌሊት አምስት ሰዓት ተኩል በተሰራው ኦፕሬሽን ጭንቀታቸውን በሱስ የደበቁት የአብይ አህመድ የጥምር ጦር አባላት ሲጋራ የሚያጨሱበትን መብራት በመጠቀም እስከ ወዲያኛው ተሸኝተዋል። ግዳጃቸውን በጀግንነት የፈጸሙት የፋኖ አባላት ያለምንም ጉዳት ወደ ነጻ ቀጠናቸው በሰላም መመለሳቸውን የአማራ ፋኖ በሸዋ ከሰም ክፍለ ጦር የነበልባል ብርጌድ የህዝብ ግንኙነት መምሪያ አሳውቋል። የአማራ ህዝብ በኖረባቸው የመከራ ዘመኖች ሁሉ የገጠመውን የተቋማት ምክንያት ማስቆም ይገባል ተብሏል። ባለፉት አመታት አማራ እንደ ህዝብ ያስተናገዳቸውን ሰቆቃዎች ሁሉ የደረሱበት ተቋማዊ በሆነ መንገድ ችግሩን እንዳይከላከል በመደረጉ ስለመሆኑ ይነገራል። ስርዓታዊ በሆነ መንገድ የደረሱ ግፎችን ለመከላከል የሞከሩ ግለሰቦችና ቡድኖችም ገዢዎች በሚከተሏቸው ሶስት ወጥመዶች እየገቡ ከስመዋል። የመጀመሪያው በግላቸውም ይሁን በቡድን ውስጥ ሆነው የሚታገሉ ግለሰቦችን በማታለል ወደ ገዢ መዋቅር መውሰድና ለአማራ ህዝብ ያላቸውን ወገኝተኝነት ማስቀ ማሳየር ሲሆን ሁለተኛው ደግሞ ጉልበቱን ተጠቅሞ ታጋዩን ከነ ቤተሰቡ ማሰቃየትና ተስፋ ቆርጦ ከትግሉ እንዲወጣ የማድረግ ስልት ነው። ከሁለቱ አማራጮች ውጭ ሆነው ስለ አማራ ህዝብ መገፋት የተቆረቆሩ ደግሞ በተለያዩ ስልቶች እንዲገደሉ ተደርጓል። በእነዚህ ሁኔታዎች ውስጥ የአማራ ህዝብ በፖለቲካው ዘርፍ እንደ ቡድን በአዴን፣ አብን፣ አዲሃን፣ መአህድና ሌሎችም አንድም ከስመዋል ወይም በጠላትነት ቆመዋል። እንደ ግለሰብ ከቀደምቶቹ እነ ፕሮፌሰር አስራት ወልደየስ ተገድለዋል። ከአሁኖቹ እነ ክርስቲያን ታደለ ሲሳይ አውግቸው፣ መስከረም አበራ ና ሌሎች ስም ታስረዋል። እነ በለጠ ሞላ፣ ተስፋውን አለምነህ፣ ጣሂር መሐመድ እና ጋሻው መርሻ ደግሞ ክደዋል። ከወታደራዊ ተቋማቱ እንደ ቡድን የአማራ ልዩ ኃይል እንዲፈርስና እንዲበተን ተደርጓል። እንደ ግለሰብ እነ ጀኔራል አሳምነው ጽጌ፣ አስማረ ዳኜ፣ ጎቤ መልኬ፣ አስቻለው ደሴ ና ሌሎችም በግፍ ተገድለዋል። በሰብአዊ ኢኮኖሚያዊ፣ ና ማህበራዊ ጉዳዮች ላይ ትኩረት አድርገው በአማራ ህዝብ ስም የተቋቋሙ የሀገር ውስጥና የውጭ ድርጅቶችም ከስመዋል፣ አላማቸውን ስተዋል ወይም ተጠልፈዋል። አሁንም የቀረው ብቸኛ ተቋም ፋኖን ለማፍረስ በሁሉም ሁሉም አቅጣጫ የተሰለፉ ጠላቶች እየተረባረቡ ነው። የአማራ ህዝብ የገጠመውን የተቋም ምክንያት በማስቆም ፋኖ መታደግ የመጨረሻ ምርጫ ነው ተብሏል። በፋኖ ትግል ውስጥ የአማራ ህዝብ ያጣቸውን ሌሎች አደረጃጀቶችን ማግኘት እንደሚችል ይነገራል። ፋኖ ጠንካራ ተቋም ሆኖ ከቀጠለ እንደ ህዝብ ያጣውን ዋነኛ ወታደራዊ ተቋም ማግኘት ያስችለዋል ተብሏል። በመዋቅር ውስጥ የሰለጠነ፣ የታጠቀ፣ የውጊ አቅምና ወታደራዊ ዲሲፕሊን ያለው የአማራ ወጣት እንዲፈጠር ያደርጋል እየተባለ ነው። ይህም የውስጥ ሰላምን ለማረጋገጥ ማንም እየዘለለ የሚገባበትን ክልልና ህዝብ ለመጠበቅ ውጤታማ ዲፕሎማሲ ለመስራት ያግዛል። ወታደራዊ እድሉ የሚፈጥረው ጉልበት ደግሞ ታማኝነትና ተሰሚነት ያለው ፖለቲካዊ አደረጃጀት እንደሚፈጠር ይነገራል። ስለ ሰብአዊነት የሚገዳቸው ማህበራዊና ኢኮኖሚያዊ ጉዳዮች ላይ የሚሰሩ ሲቪክ ማህበራትን ለማፍጠር ፋኖ እንደ ተቋም ማስቀጠር ይገባል ተብሏል። በእያንዳንዱ ትግል ምዕራፍ ውስጥ የአማራን ህዝብ መከራ ማሰብ ለመዋቅሩ መጠንቀር ከፍ ያለ ሚና እንዳለው ይነገራል። ትግሉ የመነጨው ህዝቡ ላይ ከደረሱ ግፎች በመሆኑ በሂደቱም በውጤቱም ይህንን ማሰብ ይገባል ተብሏል። ፋኖን እንደ ግዙፍ ተቋም ለማስቀ ይከተል መጀመሪያ፣ እንደ ትናንቱ ሁሉ በአገዛዙ ሰርገው ገብተው እንዲያፈርሱ ተልእኮ የተሰጣቸው ሆዳሞች ማስወገድ ይገባል። ሲቀጥልም ከትልቁ ዓላማ ወጥተው በጊዜያዊ ስልጣንና ጥቅማ ጥቅም የሚደለሉ ቅርብ አሳቢዎችን የማስወገድ እርምጃ መውሰድ ያስፈልጋል ተብሏል። እነዚህ ጉዳዮች ከብልጽግናው አገዛዝ ጋር ከሚደረገው የፊት ለፊት ትንንቅ ጋር እኩል መጓዝ እንዳለባቸው ተነግሯል። በተለይም የፋኖ የበታች መዋቅር የበለጠ ማደራጀትና መሪነትን መለማመድ እንደሚገባ ይነሳል። መዋቅሩ በግለሰቦች መምጣትና መሄድ የማይወሰን ህዝባዊ መሰረት የያዘ እንዲሆንም ስራ ይጠይቃል ቃል ተብሏል። የአማራ ህዝብ የተቋም ግንባታ ሂደት ውስጥ አሁናዊ ትግሉ እንደ መታጠፊያ ተጠቅመው መስራት ያስፈልጋል። የደረሱበት መከራዎች የሚጠገኑትና ቁስሎቹ የሚደርቁት ብቻ ሳይሆን ህልውናውም የሚቀጥለው ፋኖን እንደ ተቋም በማጠናከርና ትግሉን ከባለደሞች በመጠበቅ ነው ተብሏል። የሩሲያና ዩክሬን ጦርነት ተባብሶ በቀጠለበት ሰዓት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ ከፕሬዝዳንት ፑቲን ጋር ተገናኝተዋል። ዊትኮቭ እና ፑቲን በዩክሬን ሰላም በሚመጣበት ሁኔታ ላይ በሩሲያ ፒተርበርግ ተገናኝተው መክረዋል። በፒተርስበርግ የተደረገው ውይይት አራት ሰዓት የፈጀ እንደነበርም መረጃዎች አመላክተዋል። ዊትኮቭ ለሶስተኛ ጊዜ ወደ ሞስኮ አቅንቶ የነበረ ቢሆንም ከፑቲን ጋር ፊት ለፊት ተገናኝተው እጅ ለእጅ ሲጨባበጡ ግን ይህ የመጀመሪያው እንደሆነ ታውቋል። ከዊትኮቭ እና ፑቲን ውይይት በኋላ የክሬምሊን ቃል አቀባይ ዲሚትሪ ፒስኮቭ ጉዳይ ስብሰባው ዋና አጀንዳ በዩክሬን ጉዳይ ላይ የጠነጠነ እንደነበር ተናግረው ዝርዝር መረጃውን ግን እስካሁን አልሰጡም። የአሜሪካና ሩሲያ ተወካዮች በሪያድ ተገናኝተው ሩሲያና ዩክሬን ለ30 ቀናት የሚቆይ የተኩስ አቁም ስምምነት እንዲያደርጉ ተስማምተው እንደነበር የሚታወስ ሲሆን እስካሁን ድረስ ስለ ስምምነቱ ሁለቱም ሀገራት አልተገዙም የሚል ወቀስ አይቀርብባቸዋል። ሮይተርስ፣ ቢቢሲ እና ስካይ ኒውስ ዘግበውታል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑን። ሰናይ ጊዜ